ሰላም ጤና ይስጥልኝ። እንደኔ ተከበራችሁ የማካይቶ ቻናል ተከታታዮች ዲምናለች። ዛሬ እስኪ አንዳንዴ አንድ ውስጣችን እኛ በስራ እንጎደለን አይደለም። እስኪ አንዳንዴ የሆነ ነገር እየሰራ እንጠጣ፣ እንብላ ምን በወጣን ሁሌ። እስኪ እኔ አሁን መቁረጥ ከጀመርኩኝ በኋላ ለምን አላሳያቸውም ብዬ አሰብኩኝ ማለት ነው። ይጠቅማችኋል። ይሄ ሸማ ሸማም ወይም ወይም ደሞ በጥይ ይሉታ ይሄ ደግሞ የህ ነው። ሀባብ ሀገራችን እዚ ጋ ደግሞ ወይም ፋይ ወይም ደግሞ ፓፓዬ ከዛ አንድ ሙዝ አለኝ ማለት ነው። አሁን እከትፋለሁ። ሁሎቹም እከትፋቸው ሁሎቹም አለሁኝ እና እንደ የራሳችንን እንትን የሚለን ነገር መጠቀም አለብን። የእውነት በጣም እየተጎዳን ነው። እኛ በጣም ስራ ጋር እየተሯሯጥን ምንም ነገር መብላት መጠጣት አንችልም። እንዳንድማ ልጆች አለን። እንቁርስ ሳምበላ ራሱ ምን ሰራ እና ለኩል ሀል አሁን ወደ አሰራሩ ልከትፍ ነው እንግዲህ እንደምታውት አሳያችኋችኋለሁ እዚህ ጋር ይሻማማለኝ ገምሸው፣ ይሄው እንትን ካልኩት በኋላ ነው። እንደው ለእናንተ ላሳያችሁ እስቲ ይጠቅማችኋል ብዬ እንትን ያልኩት ማለት ነው። እዚህ ጋ ደግሞ ይሄ ነው ሀባብ ሀገራችን። እዚህ ጋ አንድ ሙዝ አለኝ የማሳያችሁ ነገር። ምንጥጃለሁ መሰላችሁ? አያችሁት፣ ለማየት ነው። አያችሁት፣ እንትን ነው። አንዳንዴ እንዲህች እያደረግን እንብላል ምም በጣም ይጠፍጣል። ይሁመ በጣም ይጠፍጣ እየችው እንዲበርድ ብዬ ገመስ ያደረኩት እንደት እንደሚያምር እንዲህች እያደረጋችሁ ገለው እውነቴን ነው የምላችሁ፣ እራሳችሁን ጠብቁ። ብዙ ጊዜ እኛ አበሻዎች እንጀራ ካልሆነ በስተቀር የሚያስደስተው ነገር የለም። ነገር ግን ብዙ አይነት ጥቅም ያላቸው ምግቦች አሉ። ከእንጀራ ልቅስ እንደነዚህ አይነት ነገር ነው ብንጠቀም፣ የሰውነታችን በጣም ብዙ ነገር አላቸው። ብዙ ቫይታሚኖች እና መነጫለን። እና አሁን ላሳያችሁ ጁሴል ልስራ አያችሁት ቤተሰብ ቤተሰብ ተመልከቱ ምን እንደሚመስል አሁን ይሄን ምንድን መሰላችሁ ሙዙና ባባዬ ሻማም ነው ይሄ ከተፍኩት ማለት ነው እንዴት እንደሚያምር እንግዲህ ተመልከቱት ልብሱን እንደዚህ አርጌ ያነሳሁት እንደዚህ ታነሱታላችሁ እናንተም ልብሱን አያችሁት ልብሱ አሁን በመቀጠል ይህ እከትፋለሁ ቦታው ስለማይበቃኝ ማሽኔ ላይ ላርክ። ተከታተሉ። እውነት ነው የምላችሁ፣ ይጠቅማችኋል። አትጃጃሉ። ግዴታ እንጀራት አላገኘም እያላችሁ አትጃጃሉ። እንደዚህ ፍራፍሬ ነገር ተጠቀሙ። ለምሳሌ ለምሳሌ ይሁን ቲማቲ ምድነው ስሙ፣ ይቅርታ ፓፓዬ፣ በጣም አሪፍ ነው እውነት

በጣም እጣፍጠው አሁን እጁ እንትኔ ላይ ላርግ ማሽን ላት ማሽኔን ጋርጋል እንግዲህ አያቸውት ይጨምር ያለው ማሽኔ ላይ አሁን እንትኔን እፈጫለሁ። ምንድን ነው ይህ? ልቆርጥ ነው አሁን፣ ይህ ልቆርጥ ነው። እንደምታዩት እንግዲህ በጣም ነው የሚያምረው። እነዚህ ሶስት ግብአት ናቸው። በጣም ያምራሉ። አያችኋቸው ቆንጆ ዋው የሆነ ጁስ ነው የምንሰራው። ዋው አሁን ወደ ቀጣይ ግብአት ይ በስ መልኩ ከትፌ ጨርሻለሁ ማለት ነው። አሁን ጨምራለሁ፣ ይሄን ጨምራለሁ እንደዚህ። ከቻላችሁ ሰዓት ካላችሁ ፍሬውን አውጡት እንደዚህ ፍሬውን ማሽን ሞላ። አየችሁት? ሰላም ዲኒ፣ አየችሁት? አያምሩ? ማስቲካ ይቀመስ። ቢስሚላህ